ሰላም ጤና ይስጥልን። እንደምንዋላችሁ ከኬር ቮክስ አፍሪካ የመስከረም 29 2018 ዜናዎች ይዘንላችሁ መጥተናል። ከዜናዎቹ ጋር ሮዛ ነዚፍ ነኝ። በቅድሚያ ማርዕስተ ዜና፤ ኢትዮጵያ እና የአውሮፓ ህብረት የትብብር ስምምነት ተፈራረሙ። የሱዳን ጦር በኤል ፋሸር ወታደራዊ ካምፖችን መያዙን አስታወቀ። ሰርተው ካተረፉት ለሀገራቸው የሚያበረክቱ ታማኝ ግብር ከፋዮች እየበዙ መምጣታቸውን የገቢዎች ሚኒስትር አስታውቀ። የሶማሊያው ፕሬዝዳንት በቀይ ባህር ዳርቻ በሚገኙ ሀገራት መካከል ሰላማዊ ውይይት እንዲደረግ ጥሪ ያቀረቡ። የኢቲሃድ አየር መንገድ ከአቡ ዳቢ ወደ አዲስ አበባ ዕለታዊ በረራ ጀመረ። የሸገር ከተማ በ12ኛ ክፍል ከፍተኛ ውጤት ላስመዘገቡ ተማሪዎች እውቅና ሰጠ። ውድ አድማጭ ተመልካቾቻችን አብራችሁ ስትቆዩ እነዚህን መረጃዎች በዝርዝር ትሰማላችሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ትኩስ መረጃ ያገኙ ቀዳሚ ወዳደረግነው ዜና ስናልፍ ኢትዮጵያና የአውሮፓ ህብረት የትብብር ስምምነት ተፈራረሙ። ኢትዮጵያና የአውሮፓ ህብረት ግሎባል ጌትዌይ ፓርትነርሽፕ የትብብር ስምምነት ተፈራርመዋል። ፕሬዚዳንት ታየ አጽቀሥላሴና የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር ላይን ስምምነቱን በቤልጂም ብራሰልስ መፈራረማቸውን የውጭ ጉዳይ ሚኒስቴር አስታውቋል። ስምምነቱ በኢትዮጵያና በአውሮፓ ህብረት መካከል ባለው የረጅም ጊዜ አጋርነት አዲስ ምዕራፍ የሚከፍት እንደሆነም ተገልጿል። ግሎባል ጌትዌይ ፓርትነርሽፕ በአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር ላይን የሚመራ የአውሮፓ ህብረት ዓለም አቀፍ ኢኒሽቲቭ ሲሆን ህብረቱ ከተለያዩ አገራት በዲጂታላይዜሽን፣ በታዳሽ ኃይል፣ በስርዓተ ምግብ፣ በጤና፣ በዘላቂ ግብርና በሰላም እና ደህንነት ጨምሮ በቁልፍ ዘርፎች ያለውን ትብብር እና የኢንቨስትመንት ግንኙነት ለማጠናከር ያለመ ነው። ከስምምነቱ በፊት ሁለቱ መሪዎች ኢትዮጵያ እና የአውሮፓ ህብረት የጋራ ፍላጎታቸውን መሰረት አድርገው ግንኙነታቸውን የበለጠ ለማጠናከር እና ለማስፋት በሚቻልባቸው ጉዳዮች ላይ መክረዋል። ፕሬዚደንት ታዬ አጽቀሥላሴ ግሎባል ጌትዌይ ፓርትነርሺፕ የጋራ ስትራቴጂካዊ ራዕይን ለማሳካት እና የኢትዮጵያና የአውሮፓ ህብረት አጋርነትን በማይበገር ሁኔታ መገንባት የሚያስችል ጊዜውን የጠበቀ ስምምነት መሆኑን ገልጸዋል። የትብብር ስምምነቱ ከግማሽ ክፍለ ዘመን በላይ ያስቆጠረውን የኢትዮጵያና የአውሮፓ ህብረት የዲፕሎማሲ ትስስር ወደ ላቀ ደረጃ የሚያደርስ ትልቅ እርምጃ መሆኑንም አክለዋል። ሁለቱ ወገኖች እንደ አውሮፓውያን አቆጣጠር በ2016 ለተፈራረሙት የስትራቴጂክ ትስስር የጋራ ድንጋጌ አዲስ አቅም እንደሚፈጥርም ተመላክቶበታል። የሱዳን ጦር በኤል ፋሸር ወታደራዊ ካምፖችን መያዙን አስታወቀ። በሱዳን የጦርነት ቀጠና በሆነችው በሰሜን ዳርፉር ግዛት ኤል ፋሸር ከተማ ውስጥ ከፍተኛ ውጊያ ቀጥሏል። የሱዳን ጦር ኃይሎችና ፈጣን ድጋፍ ሰጪ ኃይሎች እርስ በርሳቸው የሚጣረሱ ወታደራዊ መግለጫዎችን ሰጥተዋል። የሱዳን ጦር ስድስተኛ እግረኛ ክፍለ ጦር በሰጠው መግለጫ በኤል ፋሸር ከተማ የሚገኙትን የኢነርጂ እና የሲግናል ሻለቃ ጦር ወታደራዊ ካምፖች እና ኮማንድ ትምህርት ቤት ሙሉ በሙሉ እንደተቆጣጠረ አስታውቋል። ጦሩ በአርኤስኤፍ ኃይሎች ላይ ከፍተኛ የሰውና የመሳሪያ ኪሳራ ማድረሱን በርካታ ተሽከርካሪዎችና የጦር መሳሪያዎችንም መማረኩን ገልጸዋል። በተጨማሪም የሱዳን አየር ኃይል የምግብ አቅርቦቶችንና የህይወት አድን መድኃኒቶችን ለማድረስ ሲባል የተሳካ የአየር ላይ እርምጃ ማድረጉን ይፋ አድርጓል። በሌላ በኩል አርኤስኤፍ በበኩሉ በከተማዋ ላይ ሲበር የነበረ ቱርክ ሰራሽ ባይራክታር አኪንጂ የተሰኘ ወታደራዊ ሰው አልባ አውሮፕላን መምታቱን አስታውቋል። በኤል ፋሸር በሁለቱ ወገኖች መካከል ከሜይ 2024 ጀምሮ ውጊያው ተጠናክሮ የቀጠለ ሲሆን ይህም ከሚያዚያ 2023 ጀምሮ ሱዳንን ባወደመውና በአስር ሺዎች የሚቆጠሩ ሰዎችን ለሞት በዳረገው በሚሊዮኖች የሚቆጠሩትን ደግሞ ያፈናቀለው ሰፊ ጦርነት ውስጥ የሚካሄድ ነው። ሰርተው ካተረፉት ለሀገራቸው የሚያበረክቱ ታማኝ ግብር ከፋዮች እየበዙ መምጣታቸውን የገቢዎች ሚኒስትር አስታወቀ። ለታማኝ ግብር ከፋዮች የሚሰጠው የእውቅና እና የሽልማት መርሃ ግብር ላይ ተሸላሚዎች ከአመት አመት ቁጥራቸው ከፍ እያለ መጥቷል ሲሉ የገቢዎች ሚኒስትር አይናለም ንጉሴ ተናግረዋል። ከሚጠበቀው አንጻር አሁንም በሚቀር ገቢ ቢኖርም በተከታታይ በተሰሩ ስራዎች በ2017 በጀት ዓመት ከ900 ቢሊዮን ብር በላይ ከግብር መሰብሰቡን ሚኒስትሯ ገልጸዋል። ይህም ሰርተው ካተረፉት ለሀገራቸው ልማት የሚያበረክቱ ታማኝ ግብር ከፋዮች እየበዙ መምጣታቸውን ያሳያል ሲሉም አንስተዋል። ከግብር ከፋዩ ማህበረሰብ ጋር ተከታታይ ውይይቶችን በማድረግ እና የጋራ አሰራርን በመከተል ተጨማሪ ውጤት ለማስመዝገብ ጥረት እንደሚደረግም ሚኒስትሯ ገልጸዋል። በ በ2018 ዘመናዊ የአሰራር መንገዶችን በመተግበር በፌዴራል ደረጃ 1.28 ትሪሊዮን ብር ግብር ለመሰብሰብ መታቀዱንም ሚኒስትሯ አስታውቀዋል። በተያያዘም የኢትዮጵያ ንግድ ባንክ በሰባተኛው የታማኝ ግብር ከፋዮች ሽልማት ለአምስተኛ ጊዜ የፕላቲኒየም ደረጃ ተሸላሚ ሆኗል። በአዲስ አበባ ኢንተርናሽናል ኮንቬንሽን ማዕከል ለ700 ታማኝ ግብር ከፋዮች እውቅናና ሽልማት በተሰጠበት ሰባተኛው የታማኝ ግብር ከፋዮች እውቅናና ሽልማት መርሃ ግብር ላይ ባንኩ የፕላቲኒየም ደረጃ ተሸላሚ ሆኗል። ባንኩ ባለፉት አራት የግብር ከፋዮች እውቅናና በተከታታይ የፕላቲኒየም ተሸላሚ ከሆኑ ሰላሳ ልዩ ተሸላሚዎች አንዱ ነው። በመርሃ ግብሩ ላይ መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ለሀገር የታመኑ ግብር ከፋዮችን ለማበረታታት በፕላቲኒየም ደረጃ እውቅናና ሽልማት ለተበረከተላቸው ድርጅት ባለቤቶች ወይም ስራ አስፈጻሚዎች ዓለም አቀፍ ስራቸው ለማቅለል ዲፕሎማቲክ ፓስፖርት እንደሚሰጣቸውም ገልጸዋል። በመርሃ ግብሩ 105 ግብር ከፋዮች በፕላቲኒየም ደረጃ፣ 245 በወርቅ ደረጃ እንዲሁም 350 ግብር ከፋዮች። በድምሩ 700 ግብር ከፋዮች እውቅናና ሽልማት ተበርክቶላቸዋል። ፕሬዚዳንት በቀይ ባህር ዳርቻ በሚገኙ ሀገራት መካከል ሰላማዊ ውይይት እንዲደረግ ጥሪ ያቀረቡ የሶማሊያ ፕሬዚዳንት አሰን ሼህ መሐመድ ቀይ ባህርን የሚዋሰኑ ሀገራት ውይይትና ትብብር እንዲከተሉ አሳሰቡ። የሀገራት ሉዓላዊነትን ማስጠበቅና ግጭትን የመከላከል አስፈላጊነትንም አጽንኦ ሰጥተውበታል። ፕሬዚዳንቱ ከአልአረቢያ ጋር ባደረጉት ቆይታ ኢትዮጵያ የባህር በር የሌላት ሀገር ብትሆንም ቀይ ባህርን ለመጠቀም ህጋዊ መንገዶች አሏት ሲሉ ገልጸዋል። አክለውም ይህ ዓለም አቀፍ ተቀባይነትን ባላቸው መርሆች መሰረት መሆን አለበትም ብለዋል። በኢትዮጵያ እና በጎረቤት ሀገራት መካከል ወታደራዊ ግጭት ሊፈጠር ይችላል የሚሉ አሉባልታዎች አሉ ያሉት ሼህ ሀሰን ሶማሊያ ማንኛውም የጥቃት ድርጊትና የግዛት አንድነት መጣስን እንደማትፈልግ አመልክተዋል። ፕሬዚዳንቱ ቀይ ባህር ለቀጠናው ያለውን ስትራቴጂካዊ ፋይዳ አጽንዖት ሰጥተው ሁሉም ሀገራት አለመግባባቶችን በሰላም እንዲፈቱ ጥሪ አቅርበዋል። አያይዘውም ሶማሊያ ለቀጠናዊ መረጋጋት ያላትን ቁርጠኝነትም አረጋግጠዋል። በተጨማሪም ታላቁ የኢትዮጵያ ህዳሴ ግድብ ለአፍሪካ ቀንድ የኢኮኖሚ እድገትና የኃይል ውህደት ቁልፍ ሚና ይጫወታል ሲሉም አውድሰዋል። በግድቡ የምርቃት ስነ ስርዓት ላይ መገኘታቸውን ተከትሎ ሶማሊያ ከግብፅ ጋር ስለሚኖራት ግንኙነት ሲገልጹ፣ ሶማሊያ ከግብፅ ጋር ያላትን ስትራቴጂካዊ አንድነትና ከኢትዮጵያ ጋር ያላትን ጠንካራ ግንኙነት ታከብራለች ሲሉም ተናግረዋል። የኢቲሃድ አየር መንገድ ከአቡዳቢ ወደ አዲስ አበባ ዕለታዊ በረራ ጀመረ። የኢቲሃድ አየር መንገድ ወደ አዲስ አበባ በረራ የጀመረው ባሳለፍነው ዓመት በመጋቢት ወር ከኢትዮጵያ አየር መንገድ ጋር ስምምነት መፈረማቸውን ተከትሎ ነው። ስምምነቱ የኢትዮጵያ አየር መንገድ ከአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ወደ አቡ ዳቢ ዛይድ ዓለም አቀፍ አየር ማረፊያ እንዲሁም ኢቲሃድ አየር መንገድ ከአቡ ዳቢ አዲስ አበባ ቀጥታ የበረራ አገልግሎት መጀመር የሚያስችል ነው። በዚህም መሰረት የኢቲሃድ አየር መንገድ ትናንት ወደ አዲስ አበባ የሚያደርገው እለታዊ በረራ ጀምሯል። የኢትዮጵያ አየር መንገድም ወር ወደ ተባበሩት አረብ ኤሚሬቶች ዛይድ ዓለም አቀፍ አውሮፕላን ማረፊያ የሚያደርገው በረራ ባለፈው ሐምሌ መጀመሩም ይታወቃል። የበረራ ማስጀመሪያ ስነ ስርአቱ ላይ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ አቶ መስፍን ጣሰው እንዲሁም የኢቲሃድ አየር መንገድ ዋና ስራ አስፈጻሚ አንቶናልዶ ኔቨን ተገኝተውበታል። በዚህ ወቅት አቶ መስፍን ጣሰው ሁለቱ አየር መንገዶች ተባብሮ ለመስራት በፈረሙት የመግባቢያ ስምምነት መሰረት ወደ ስራ ገብተዋል ማለታቸውን ተዘግቧል። አክለውም እነዚህ አዳዲስ በረራዎች በተለይም የቱሪዝምና የንግድ እድሎችን በማስፋት ለኢትዮጵያ ኢኮኖሚያዊ እድገት ወሳኝ መሆናቸውንም ጠቁመዋል። የኢትዮጵያና ኢቲሃድ አየር መንገድ በመጋቢት ወር 2017 በ አዲስ አበባ የተፈራረሙትን የኮድ ሼር ስምምነት በሰኔ ወር ተግባራዊ ማድረግ መጀመራቸውም ይታወሳል። በመጨረሻ የሸገር ከተማ በ12ኛ ክፍል ፈተና ከፍተኛ ውጤት ላስመዘገቡ ተማሪዎች እውቅና ሰጠ። የሸገር ከተማ አስተዳደር በ12ኛ ክፍል ማጠናቀቂያ ፈተና ከ500 ነጥብ በላይ በማምጣት ከፍተኛ ውጤት ላስመዘገቡ ተማሪዎች እውቅና ሰጥቷል። ከተማ አስተዳደሩ ከፍተኛ ውጤት ላስመዘገቡ የግል እና የመንግስት ትምህርት ቤቶች እንዲሁም ተማሪዎች ነው የማበረታቻ ዕውቅና የሰጠው። የከተማ አስተዳደሩ ትምህርት ቢሮ ኃላፊ አቶ ፊራኪያ ካሳውን የግል እና የመንግስት ትምህርት ቤቶች ውጤታማ ተማሪዎችን እንዲያፈሩ የመደገፍ ስራ እየተሰራ መሆኑን ተናግረዋል። ቢሮው የትምህርት ቤቶችን ተደራሽነት በማስፋፋት የግልና የመንግስት ትምህርት ቤቶች የተሻለ ውጤት እንዲያስመዘግቡ በመደገፍ የበኩሉን አስተዋጽኦ እየተወጣ እንደሚገኝም ጠቁመዋል። በዚህም ትምህርት ቢሮ በ2017 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ፈተና ከ500 ነጥብ በላይ ውጤት ያስመዘገቡ የሁለተኛ ደረጃ ትምህርት ቤት ተማሪዎች የሜዳሊያ እና የገንዘብ ሽልማት አበርክቶላቸዋል። በመርሃ ግብሩ 57 ተማሪዎች የሜዳሊያ ሽልማት የተበረከተላቸው ሲሆን ስድስት ከፍተኛ ውጤት ያስመዘገቡ ተማሪዎች ተጨማሪ የገንዘብ ማበረታቻ ተሰጥቷቸዋል።